ሰላም ጤና ይስጥልን። እንደምናላችሁ ውድ አድማጭ ተከታታዮቻችን፣ አሁን የደረሱልን መረጃዎች እናደርሳቸዋለን። ከኛ ጋር ይሁኑ፣ እስከ መጨረሻው ተከታተሉን። በኢራን የተባበሩት መንግሥታት ድርጅት ተወካይ እስራኤል በኢራን የምትፈጸማቸውን ጥቃቶች እንዲሁም ከባድ ጥሰቶችን በአስቸኳይ እንዲመረምር ጠይቀዋል። ሌሊት ጥቃት የፈጸሙት የአሜሪካ በንከር በስተር ቢ ቱ ጀቶች ተልእኳቸውን በሚገባ ፈጽመዋል። ታዲያ ግራ ተጋብተን ነበር፣ አሁን ግን እፎይታ አግኝተናል ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናግረዋል። አሜሪካ የፈጸመችው የእውሮች ጥቃት ነው ያሉት አያቶላ ሐሚኒ አጀብ የሚያሰኝ ጉድ ግን በቅርብ ቀን ይመጣላችኋል ጠብቁ፣ ጠብቆ ሲሉ ታላቁ የኢራኑ መሪ አያቶላ አሊ ሐሚኒ ተናግረዋል። እፎይታ ያገኘንበት በሚገባ ተልዕኳቸውን የፈጸሙት ጥቃት አድራሾቹ የጦር ጀቶቻችን የኢራንን የኒውክሌር ጣቢያዎች እስከናንካቴው ድራሹን አጥፍተዋል ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከባልደረቦቻቸው የቀረበላቸው የሳተላይት ፎቶ ግን እንደሚያሳየው የፍሩዶ የኒኩለር ጣቢያ እርሳቸው እንዳሉት ሙሉ በሙሉ አለመውደሙን። የተባበሩት የዓለም መንግስታት ድርጅት ተልኮ ደግሞ አሜሪካ አወደምኩት ያለቻቸው የኒኩለር ጣቢያዎች ኢራን ውስጥ የሚገኙት እሁም ቢሆን ኖሮ ከኒኩለር የሚወጡ ንጥረ ነገሮች ጉልበታቸውን ጨምረው የሚቆጣጠሩ መሳሪያዎችም ይዘግቡ ነበር ሲሉ ተናግረዋል። የዓለም አቀፍ የኒኩለር ማበለጸጊያ ማዕከል ደግሞ ጀነራል ራፍኤል ግሮሶ ለሲኤንኤን ጣቢያ በሰጡት ቃለ መጠይቅ ላይ በኢራን የኒኩሌር ጣቢያዎች ላይ ጉዳት ቢደርስ ኖሮ በርካታ የሚታዩ ምስሎች ይታዩ ነበር ሲሉ ተናግረዋል። በዋሻ መሬት ለመሬት ውስጥ ተቆፍሮ የተሰሩ ግንባታዎች ላይ ጉዳት እንዳልደረሰ አስረድተዋል። ይህን ያሉትም ምክንያቱን ሲገልጹ በኢራን ፉርዶ በተባለው የኑክሌር ማበልጸጊያ ቦታ ላይ ወይንም ስፍራዎች አካባቢ ከፍተኛ የኑክሌር አረር ያለበት በመሆኑ ጉዳት ቢደርስ ኖሮ በእነዚህ አካባቢዎች ላይ ከፍተኛ ብክለት ይታይ ነበር ሲሉ አስረድተዋል። የኢራን የኑክለር ጣቢያ ሰራተኞች አስቀድመው ከቦታው አረሩን ማሻሻቸውን፣ አሜሪካ ግን የፈጸመችው ባዶ መሬት ለመሬት በተሰራ ዋሻ ላይ ነው ቦምቡን ያዘነበችው ሲሉ ተናግረዋል። አለም እፎይ ለጊዜው ቢል እንኳን ዶናልድ ትራምፕ ነገር ግን የቴህራን ምሁራን አስቀድመው በንጥረ ነገሮቹ ላይ ጥንቃቄ በማድረጋቸው ምክንያት ከአደጋው እንዲያመልጥና ለአደጋው እንዳልተጋለጠ ከቦታው ዘወር መደረጉን ተናግረዋል። የኢራኑ ታላቁ መሪ አያቶላ አሊ ሐሚኒ የእውር ጥቃት ብለው የጠሩት ያ ጥቃት አሁን አሜሪካ ለፈጸመችው ጥቃት የኢራኑ ፕሬዚዳንት ምላሽ እንደሰጡም ተናግረዋል። ፕሬዚዳንቱ እንዳሉት አሜሪካ ለፈጸመችው ኢራን ላይ ጥቃቶችን በተመለከተ በፈሪዱላ ብንመታ እንኳን ዛሬ በጀግኖቻችን የጀግና ቅጣት አይቀጡ ቅጣት እንቀጣቸዋለን ሲሉ ዝተዋል። ጦርነቱ ተጀመረ የተጀመረውም እናንተው በሰነዘራችሁት የፈሪ ጥቃት ነው ያሉት አያቶላ አሊ ሐሚኒ በእጥፍ ድርብ ከዚህ ቀደም ያልታዩ ጥቃቶችን እንፈጽምባቸዋለን ሲሉ መዛታቸው ተገልጿል። ሦስቱ የኢራን የኒኩሌር ጣቢያዎች የተደበደቡት በንከር በስተር ቢቱ በተባለው ግዙፉ የጦር ጀት ሲሆን የተወነጨፉትም ሚሳኤሎች ብዛታቸው አስራ አራት መሆኑ ተነግረዋል። በሁለቱ የኢራን የኒኩሌር ጣቢያዎች ላይ ዘጠኝ ሚሳኤሎች ሲያርፉ፣ በአንደኛው ላይ ደግሞ አምስት ሚሳኤሎች ሲዘንቡ ተስተውለዋል። በአምስት ሚሳኤሎች የተደበደበችው ታዲያ ትልቁ የተባለው የኢራን የኒኩሌር ጣቢያ ፍሩዶ የተባለ እንደሆነም ተገልጿል። ለአስራ አንድ ቀናት በተከታታይ በፍርሃት ውስጥ የነበረው የኢራን ሕዝብ ለመጀመሪያ ጊዜ የአሜሪካ ጥቃት ከተሰነዘረባት ኋላ ለመጀመሪያ ጊዜ ነው በአደባባይ አሜሪካና እስራኤል ሞት በማለት በአደባባይ ሰልፍ ወጥተው ቅሬታቸውና አሜሪካና እስራኤልን የሚቃወሙ ሰልፍ አድርገዋል። በሰልፈኞቹ ላይ የታየው አሜሪካና እስራኤል ሞት ይገባቸዋል፣ ሞት ለአሜሪካና ለእስራኤል ሲሉ መፈክራቸውን አሰምተዋል። የኢራን ሚሳይሎች ንጋቱን ወደ እስራኤል ከተሞች መዝነባቸውን የአሜሪካው ጥቃት የበለጠ የልብ ልብ የሰጣቸው እንደሆነም ተናግረዋል። የኢራን ጥቃት ይቀጥላል የሚሉት የአገሩ ጀነራል ለተቃጣብን ጥቃት ምላሽ መስጠታችን ግን በእጥፍ ድርብ ነው ሲሉ ጥቃቱንም እንደማያቆሙ ገልጠዋል። በሌላ በኩል ደግሞ በኢራን የሚደገፈው የሁቲ ታጣቂ ቡድን የመን አካባቢ የሚንቀሳቀሰው ይህ ቡድን አሜሪካና ለእስራኤል ሞት ይገባቸዋል ሲሉ፣ በሌላ በኩል ደግሞ ለፈጸሙት ጥቃት ማለትም በኢራን ላይ ለፈጸሙት ጥቃት የእጃቸውን እንመልስላቸዋለን ሲሉ ዝተዋል። ኢራን ለደረሰባት ጥቃት ምላሽ በኢራን ከተሞች ላይ በደረሰው ጥቃት ምላሽ ትልቁን ሚሳኤል በእስራኤል ከተሞች ላይ ኢራን አስወንጭፋለች። ከተሞችንም ጨለማውን ቀን አስመስለውታል። በኢራን የተወነጨፈው ሚሳኤል ቴላቪቭ አካባቢ እና በሌሎች ከተሞች ላይ ማረፋቸው ተነግረዋል። የኢራን ወታደራዊ ኃይል ኮራ ማሻር አራት የተባለው ከባድና ጉልበትና አውዳሚ ሚሳኤል የተባለው ለመጀመሪያ ጊዜ በኢራን የተሰራው ይህ ሚሳኤል ወደ እስራኤል ከተሞች ማስወንጨፋቸውን የኢራኑ የጦር ኃይል አባላት አስታውቀዋል። የኢራን የጦር ኃይል ጀነራል እንደገለጹት ከሆነ ኃይለኛና ከባድ ጥቃቶችን ሊያደርስ የሚችሉ እኛው በአገር በቀል የተሰሩ ሚሳኤሎች በእስራኤል ከተሞች ላይ አስወንጭፈናል፣ ከተሞችንም ደረማምሰናል ሲሉ ከናን ካቴው ከተሞችን ድባቅ መምታታቸውን ተናግረዋል። ከአርባ በላይ ሚሳይሎች በእስራኤል ከተሞች ላይ አዘነብን የሚሉት የኢራን ወታደራዊ ኃይል ከተወነጨፉት ሚሳይሎች አውዳሚ የተባለው ኮራ ሀሻር አራት እንደሚገኝበት ተናግረዋል። በዚህ ኢራን በሰነዘረችው ጥቃት የቴላቪቭ ከተሞች ላይ ከፍተኛ ጉዳት መቅጠሙም ተነግሯል። ጥቃቶቹ በቴላቪቭ የገበያ ማዕከል፣ ባንኮችና የውበት ሳሎን ማዕከል ላይ ደርሰዋል። እነዚህ አካባቢዎች ላይ ከፍተኛ ኪሳራ ማድረሳቸውንም የኢራን አብዮታዊ ዘብ ተናግረዋል። በስተመጨረሻም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሕግን ሳይከተሉ የፈጸሙት ጥቃት ነው ሲሉ በአሜሪካ ምክር ቤት አባላት ተናግረዋል። የአሜሪካ ምክር ቤት አባላት መካከል ክፍፍሎች መፈጠራቸው ተነግረዋል። ገሚሱ የትራምፕን ጥቃት ሲደግፉ፣ ገሚሱ ደግሞ ሕገ ወጥ ስራ ነው የፈጸሙት ሲሉ ኮንነዋቸዋል። ውድ አድማጭ ተከታታዮቻችን ለአሁኑ የያዙ ናቸው አጫጭር መረጃዎችን እንመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናቸዋለን። ቸር ያገናኘን።